ምንም እንትን የለብኝም። ገብተህ ማየት ትችላለህ። መልካም የማልቀስ ዘመን ይሆንላችሁ። እናንተ እንዴት ሰው በልጁን ይቀናል? እናንተ ሴቶች ማለት ነው። እኔ እነዚህ ሁለት ሴቶች ልክ መግቢያ ላይ እንዳሰማኋችሁ ለቅሶ ነው የታዩኝ ማለት ነው፣ ማታ ማለት ነው። አሁን በእነሱ ቤት እኮ ሰው አንቋሸው ሞተዋል፣ እነሱ ሰው ዝቅ አድርገው ሞተዋል። አሁን በእነሱ ቤት አብሪሽን ለማዋረድ ዝቅ ለማድረግ ነበር የፈለጉት ማለት ነው። ነገር ግን ወደው በግዳቸው ማለት ነው፣ ራሳቸው ዝቅ ብለው ይቅርታ ጠይቀው ወጡ ማለት ነው። አንበሳው ጀግናው አብሪሽ ማለት ነው። መሲ ብርጅስቶች ሚኪ ጠርቶኝ ነው የመጣሁት። ተስፊሽን ነው የማቀው፣ ነጭ ነው ማቃት፣ ሌላውን አላቅም። እውነት እስኪሞች በይኝ። ታዲያ አብሬሽ፣ አወቅሽው አላወቅሽው ስላወቅሽው የምትጨምሪለት ነገር የለም ስላላወቅሽውም የምትቀንሽለት ነገር የለም። ነገር ግን የሰው ልጅ ባከበርሽው ልክ ያከብርሻል። ዝቅ ልታደርጊሽ ስትፈልጊ ደግሞ ዝቅ ያደረግሻል። አየሽ ለአብርሃም ዝቅ ያደርገዋለሁ ብለሽ ስትንደረደሪ ዋጋ ሽን ሰጠሽ። እና በዚህ ልክ እንደዚህ ልታወሪኝ አልፈልግም። ከፈለሽ ማውራት ትችያለሽ በስርዓት፣ አሊያ ደግሞ መውጣት ትችያለሽ ነው ያለሽ። መውጣት ማለት ነው እኔ እወጣለሁ አይደለም ያለሽ፣ መውጣት ትችያለሽ አለሽ ማለት ነው። አንቺ መሲ የምትባል አብርሃም እኮ ልጅሽ ይሆናል እኮ የወለድሽው ልጅሽ ማለት ነው። የአብርሃም ወይ ደግሞ የሩታ እኩያ ሴት ልጅሽ አለችሽ እኮ። እንዴት በሴት ልጅሽ ወይም ደግሞ በልጅሽ ትቀኛለሽ ማለት ነው። እኔ አልቀናም፣ ቀንቻ አይደለም። እኔ እኮ በጣም የገረመኝ ነገር ማለት ነው መረጃ አለሽ ልክ መረጃ እንዳለው ሰው የአረብ ሀገር ሴቶችን ገንዘብ ይበላል ትበላለ ምናምን ምናምን አለች እና መጨረሻ ተስፊሽ ሲጠይቃት ወይም ማቲ ሲጠይቃት የመለሰችው መልስ አይታችኋል። ወይኔ ለካ ሰላምታም አልሰጠሁኝም። እናንተ የምናንተ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እናንተዬ የወሬ ጥማቴ ማለት ነው። የወሬ ጥማቴ ሰላምታ አላሰጠኝም። እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ እንትና የቲክቶክ ጦረተኞች ማለት ነው ሰሞኑ ዘመቻ አስነስተው ነበር አይደለ? ትናንትና ማቲ ይኸው የአረብ ሀገር ሴቶች ገንዘብ በልተዋል፣ ዱባይ መጥቶ የተሞሸረው በማደንቀመዎች ገንዘብ ነው ብላቸዋል። መረጃ አላቸው ወይ ብሎ አመጣቸው ማለት ነው። ነጂ የምትባለዋ ያመጣት ማለት ነው። በመጀመሪያ ከዛ መሲም ብርጅስቶን አለችበት ምናምን ምናምን ብላ ተናገረች ማለት ነው። መቼም ይቺ ልጅ ማለት ነው፣ ይቺ ነጂ የምትባል ልጅ ማለት ነው፣ እውነቴ ነው የምላችሁ፣ በሁለት እግሯ ቆማ አትሄድም በቃ በሰው ነው የምትታከከው ማለት ነው። አስራ ሁለት ቀሚሶች ከበስተጀርባዋ አንጠልጥላለች። ነገር ግን አንድ ቀን አንድ ቀን ስታስተዋውቅ አይቻት አላቅም። ሀቢብ የሚባል ልጅ መጥቶ ይደበርባታል። እንዲሁም ደግሞ አንድ ዜድ የምትባል የምታስቅ ልጅ ወንዳ ወንድ ልጅ አለች። እሷ መጥታት ትደበርባታለች። ሳሪ ኤርሚ ሀበሻ ጋ የምትሰራው ሳሪ መጥታት ትደበርባታለች። እንደውም በዛ አጋጣሚ እየተደበረችባትም እያሳሳቃችው የራሷን ስራ ታስተዋውቅባታለች ማለት ነው። ዳጣዬ፣ እንጀራዬ፣ ሽሮዬ፣ በርበሬ እንዴት እንደሚጥም እያለች በሳቃስ መስላ ታስተዋውቃለች። ጀግና አንበሳው የስራው ምንነት የገባቷ ማለት ነው። ይቺ ግን ቁጭ ብላይ የእነሱ መደበሪያ ናት። አሁን ማታ አብርሃም ያንቋሸሸች ይመስሏት ይኸው እንዲያው ድዋይ ላይ እንደ ወድቃ የሚያነሳ ጠፍቶ፣ ይኸው እንግዲህ ይታያችሁ። መሲናት መታ ያነሳቻት፣ እኛ ኮ ስለአነሳቻት ሰውን ስለምትረዳ በጣም እናመሰግናለን። ስለ መሲ ስለ ራሷ ራሷ ትናገራለች። አንቺ ምን ይመለከትሻል? የተጠየቅሽው ስለ አብርሃም እንጂ ስለ መሲ ብርጅ ስቶን አይደለም። መረጃ አለሽ ወይ ነው የተባልሽው ማለት ነው። የጨነቀለት ይላል እኮ የጨነቀለት ሲጨንቃት። እኔ ኮ ከአንተ ጋር ፐርሰናሊ ችግር የለብኝም እንኳን ተጋባችሁ አብረሽንም ሩቲንም እንኳን ተጋባችሁ ከእናንተ ኮ እና ፐርሰናል ችግር ከሌለብሽ ምን አስቀባጠርሽ አርፈሽ አስራ ሁለት ቀሚስሽን አታስተዋውቂ ነበር መሲ ብሪጅስቶን ተናገረች ወይም ሶል ተናገረ ብልሽ አንቺ እዛ እንሂድባቸው ሂዱባቸው ስት ስታላግጭ ከምትይ ማለት ነው አሁንም ይኸው ቤት ገብተ ምንም አይነት ነገር የለኝም ዝም ብለው ይሰድቡኛል እንዳልሹ ገና ያስለቅሱሻል ማለት ነው ግሬስ ፋሚሊዎች ማለት ነው ገና ነው፣ ገና ያስለቅሱሻል፣ ገና ፎቶሽን እየዘቀዘቁ አርፈሽ፣ ቁጭ ብለሽ ቲክቶክ ላይ ስራሽን ስሪ፣ ስራሽን ስሪ አልኩሽ። በቃ ይሄ ነው የሚሻልሽ ማለት ነው። በቃ ይሄ አይመጥንሽም እንደዚህ አይነት ወሬ ማለት ነው። የማንም መደበሪያ እየሆንሽ ነው ያለሽው ማለት ነው። ለማንኛውም ቺነጁ ምናምን የምትባል እዚህ ላይ እንትን ልበልና ወደ መሲ ብርጅስቶን ማለት ነው። ሰው እንዴት ነው እናት በልጇ ላይ ትነሳለች? አሁን ይቺ ልጅ ኮ አብርሽ ልጇ ይሆናል። እውነቴን ነው የምላችሁ። እንደዋለች ያሳድግላት፣ ትልቅ ቦታ ትድረስላት፣ ቁም ነገር ላይ ትድረስላት። ልጇ ሴት ልጅ አለቻት፣ ልጃገረድ ሴት ልጅ አለቻት። ጥቁም እኔ ማንኛው ስትላት አንድ ቀን ስጠይቃት እያየው ነበረ የአብሪሽ እኩያ፣ የሩታ እኩያ ልጅ ነው እኮ ያለችሽ ማለት ነው። ታዲያ ምንድነው ይሄና በእነሱ ላይ እንደዚህ ዘመቻ የከፈችው ማለት እኔ በእነሱ ቅናት የለብኝም። እኔ በእነሱ እንደዚህ ካልቀናሽ እኮ እንደዚህ አይነት አትንገበገብኝ ነበረ ማለት ነው። በመጀመሪያ ሰውን ስታናግሪ ሪስፔክት የሚባል ነገር አለ ሪስፔክት ሊኖርሽ የሰው ክብር ሊኖርሽ ይገባል ማለት ነው። በመጀመሪያ አንቺ ማነሽ ሰውን የምታቀዩ ማለት ነው። ሰውን ለማቅለል የምትፈልጊው ማነሽ? በስነ ስርዓት አታወሪኝም ወይ? አንቺ ማነሽ? የአረብ ሀገር እህቶቼ አረብ ሀገር እህቶቼ ሊበዘበዙ አንቺ ማነሽ? እዛ ይሄ የአንድ ሀብታም እንትን ስልክ ቤት ስለተቀመጥሽ እዛ አረብ ሀገር ላይ ዱባይ ሀገር ቁጭ ብለሽ እኮ ነው ምንድነው ሀያ አንድ ግራም ወርቅ ለቲክቶከር የረዳሽው ማለት ነው ያንቺ በቃ አይታየሽም ማለት ነው የራሳችሁ ጥፋት አይታችሁ የሌሎችን ጥፋት ብቻ ለማንጸባረቅ ትሞክራላችሁ ማለት ነው እኔ እሱን አላቀውም ላቅህም አልችልም በተስተካከለ ማነው ስምህ አብርሸ ነው አብርሃም አብርሃም እናት አባቱን ያወጡለት አብርሃም ጀግና ማለት ነው። የስራ ምንነት የገባው ጀግና ማለት ነው። ከራሱን አልፎ ብዙ ወጣቶችን ያሰራ ማለት ነው። ምነው ተንገበገባችሁ ዛሬ? ዱባይ ላይ ሄዶ ስለተዝናና ሰርጉ ዱባይ ላይ ስለሆነ ስላደረገ በዚህ ሰዓት እንደዚህ ከምትንገበገቡ ማለት ነው። ምነው ትናንትና ጥሩ ስራውን ሲሰራ ለምን ጥሩነቱን አልተናገራችሁም? ሶስት ህፃናቶች በአንድ ቤት የማይንቀሳቀሱ የማይናገሩ የሚረዳቸውን አጥተው ስንት ዓመት ፍራሽ ላይ ሲንገላቱ ሄዶ ሲረዳ በዛን ሰዓት ጎበዝ፣ ምርጥ ወጣት ነው፣ በርታ ለምን አላላችሁትም? አንድ እናታችን የምትኖርበት ቤት አጥታ እዛ የማሽን ላገዳ ውስጥ እያደረች ጅብ ሳይበላት እሱ ደርሶ እኮ ነው ከነሩታ ጋር ከጓደኞቹ ከነሙቤ ጋር ቤት የሰራላት ማለት ነው። ታዲያ ይሄ እርዳታ አይባልም? እንደ እናንተ ይታይልኝ ይታይልኝ ብቻ ቲክቶክ ላይ እዛ አንድ ስልክ ሰጣታለሁ፣ አንድ የሆነ ነገር እናደርጋላታለን ስላልሽ እንዳንቺ ልታ አንቺ፣ ሲጀመር በቃ ይስሙልኝ ነው የምትረጁው ማለት ይስሙልኝ። አሁን ምን ትሆኛለሽ? ይስሙልኝ ይታይልኝ። አንድ ሰው መልካም ስራ ሲሰራ እንዲሁ ከፈጣሪ አገኘዋለሁ ከአላህ አገኘዋለሁ ብሎ እኮ ነው የሚሰራው ማለት ነው፣ በሰው አገኘዋለው ብሎ አይደለም። ምን ነው ሀያ አራት ስለእኔ መልካምነት ይጎራልኝ አላችሁ እናንተ ማለት ነው። አመሰሩ ለአብርሃን መሰለሽ ወይም ለሌሎቹ መሰለሽ እንደ ነገ ለሰማይ ቤቴ ለአሄራ ቤቴን ይሆነኛል ለጽድቅ ይሆነኛል ብለሽኮ ነው የምትሰሪው፣ ማለት ነው። የአረብ ሀገር ሴት ራሷን ታውቃለች፣ ለማን መስጠት እንዳለባት ጠንቅቃ ታውቃለች ማለት ነው። እናንተ ስለተናገራችሁና ስላልተ እኔ የምለው አውሮፓ የሚኖረው አሜሪካንም የሚኖረው አረብ ሀገርም የሚኖሩት እኩል ስደተኞች ናቸው። እናንተ ቲክቶክ ላይ ተዘፍስፋችሁ የአንበሳ ሲወርድላችሁ፣ የሆነ ነገር ሲወርድላችሁ፣ አይ እናንተ ስደተኛ ናችሁ፣ እኛን እንዳሰጡን ብላችኋል። እናንተ ሲሰጣችሁ ሀላል ነው፣ ሌላው ሲሰጠው ግን ሀራም ነው። ማንም ሙሽራ ሲያገባ እኛ በሀገራችን በባህልን ይሰጣል፣ ስጦታ ይሰጣል። ታዲያ ስለተሰጣቸው ምን ነው ተቃጠላችሁ? ገና እያያችሁ፣ እነዚህ ልጆች አድገው ትልቅ ቦታ ይደርሳሉ ማለት ነው። አይደለም ዱባይ ሰርግ ይቅርና የግል አውሮፕላን ይገዛሉ። ምን ትያለሽ? ታብጃለሽ በዛን ሰዓት ልብስሽን ጥለሽ ታብጃለሽ ማለት ነው። አትቃጠሉ። አንዳንዶቻችሁ ከጥላቻ ተነስታችሁ ነው ሰውን የምትተቹት ማለት ነው። አንዳንዶቻችሁ የዘረኝነት ጥግ ስላለባችሁ ነው ሰውን የምትተቹት ማለት ነው። ለማንኛውም ሰላማችኋን ለአብዛኝ ልኝ መልካም የመቃጠል ጊዜ